ባባ ቫንጋ፣ ኖስትራዳመስ፣ ዘ ሲምፕሰን የምዕራባውያን አማልክቶች። እነዚህ ሶስቱ ከምዕራባውያን አልፈው በዓለማችን ላይ ከፍተኛ ተጽዕኖን ያሳደሩ ወደፊት የሚሆነውን አንድ በአንድ የሚተነብዩ አካላት ናቸው። ከዓለም ፖለቲካ እስከ ቴክኖሎጂ ና ሳይንሳዊ ግኝቶች፣ ከጦርነት እስከ ፕሬዝዳንታዊ ምርጫ፣ ከህመም እስከ ሞት፣ ከስኬት እስከ ውድቀት፣ ከአየር ንብረት ለውጥ እስከ አርቲፊሻል ኢንቴሊጀንስ ሲተርክልን ከሶስት አስርት አመት በላይ በዓለም አቀፍ ደረጃ ሲኮምኮም ቆይቷል። የዛሬ መቆያችን የሚሆነው ዘ ሲምፕሰን ና ተለይ ምዕራባውያን ላይ ከፍተኛ ተጽዕኖን ያሳደረው ኖስትራዳመስ በፖፕ ፍራንሲስ ሞት የተነበዩትን 2025 ሰዎችን በተለይ ተመለከተ በዝርዝር እናያለን። እነዚህ አስፈሪ ትንቢት መሳይ ክስተቶች እቅድ ወይስ ትንቢት? የሚለውን እንፈትሻለን። ሰላም ጤና ፍቅር በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት በተለም ዳርቻ ሁሉ እንደምን ቆያችሁን። ሰሞኑን እንግዲህ የፖፕ ፍራንሲስ መዳከም፣ ሆስፒታል መግባት፣ በሞትና በህይወት መካከል መሆን የዓለም አቀፍ ግዙፉን ሚዲያ ተቆጣጥሮታል። እኛም አድርሰናችሁ ነበረ ይህንን መረጃ እንዳውም በሰው ዘንድ ደግሞ ሞተዋል እየተባለ እየተወራ እንደነበረ አድርሰናችኋል። ነገር ግን በእግዚአብሔር ነው ቀኖች ሁሉ የሚቆረጡት። ስለዚህ እንግዲህ እስካሁን እስትንፋሳቸው እንዳለ ነው መረጃዎች የሚያሳዩት 2025 ላይ ግን እንደሚሞቱ እነዚህ ከላይ የጠቀስናቸው ናቸው አካላት ተንብየዋል፣ ማለት ነው። ኖስትራዳመስም በትክክል ትንቢቱን አንድ በአንድ 2025 ፖፕ ፍራንሲስ እንደሚሞት ተናግሯል። ዘሲምፕሰንም በሲኖቹ ላይ ይህንን ነገር አሳይቷል ማለት ነው። ለመሆኑ እነዚህ ምንድን ናቸው? እኛ እንደምናውቀው ትንቢት የምንለው በመንፈስ ቅዱስ እርዳታ የሚገለጡትን ነው። ዘሲምፕሰን ፊልም ጸሐፊዎች እንደሚሉት ከሆነ አጋጣሚ ስለንን ነገር ስንጽፍነው ነው የሚገጥምልን ይላሉ። ይሄ ውሃ የማያነሳ ምክንያት ቢሆንም ማለት ነው። ግን አብዛኛው የዓለማችን ህዝብ አምረኛው ፊልም ሲሉ ነው የሚገልጹት። ለሚሱ ደግሞ አይ የጨለማው ኃይላት እቅድ ነው ይላሉ። ይህንን የሚሉት ታዲያ በጣም ትልልቅ የሆኑ የታሪክ ጸሐፊዎች፣ የታሪክ አዋቂዎች፣ ትልልቅ ፖዚሽን ላይ ያሉ ሰዎችን ሳይቀር እዚህ ፊልም ላይ ብዙ ትችትን ያነሳሉ። አንዳንዶቹ ደግሞ ገሳቸው አራ የነካ ነው ማለት ነው እና እነዚህ ነገሮች ምንድናቸው የሚለውን ነው የምንፈትሸው። ቤተሰባችን ያልተቀላቀላቸው አድማጭ ተመልካቾቻችን ሰብስክራይብ በማድረግ የዶላ ምልክት ተጭናችሁ እኛን ተቀላቀሉ፣ ስንል ዋክሮት እንጋብዛችኋለን እንደተለመደው ደግሞ በከበረው ስጦታችሁ በላይክ በኮመንት በሼር እስከ መጨረሻው አብራችሁን ዝለቁ። መረጃውን አክሱም ቲዩብ እኔ ሮማን ጸጋዬ ያደርሳችኋለሁ። ወደ 300 ሺህ ልንገባ ጥቂት ነው የቀረን፣ ይህም በእናንተ ምክንያት ነው የሆነው ማለት ነው። ስለምታበረቱን ልጅታችንንም ስለምትከታተሉ ቤተሰባችን ስለሆናችሁም ልባዊ ምስጋናችን እየደረሳችሁ፣ ሰናይ ቆይታ ይሆንላችሁ። እንግዲህ በመጀመሪያ ደረጃ ሁልጊዜም እንደምንለው ስለትንቢት ስንናገር ማለት ነው አሁን ምድር ላይ ያሉ ሰዎች አብዛኞቹ በሚባል ደረጃ በተለያዩ ቤተ እምነቶች ላይም ትንቢት እንናገራለን የሚሉ አሉ እና ትንቢቶችን ሁሉ ደግሞ መመርመር እንዳለብን መጽሐፍ ቅዱስ ያስጠነቅቀናል። ብዙ ጊዜ ስለ ነብይ በምነስብበት ጊዜ ስለ ወደፊቱ ጉዳይ ለመናገር የሚችል እንደሆነ እናስባለን። የመጽሐፍ ቅዱስ ነቢያት እግዚአብሔር የወደፊቱን ነገር ለመናገር የተጠቀመባቸው ቢሆኑም ይህ የአገልግሎታቸው ይሄ አነስተኛው አካል ብቻ ነበረና ትንቢት ማለት ሰው ከእግዚአብሔር የሚቀበለው መልእክት ነበረ ማለት ነውና እግዚአብሔር ፈቃዱን በተለያዩ መንገ እ የሚገልጥበት ነው። ይህም እንግዲህ በህልም፣ በራእይ፣ በድምፅ ሊሆን ይችላል። የተገለጠውን መልእክት ደግሞ ለሌሎች እንዲያካፍል ለሰው በእግዚአብሔር የሚነገር ነው። ትንቢቶች ወይም መገለጦች መጽሐፍ ቅዱስን በማጥናት የሚመጡ አይደሉም። በነገራችን ላይ ነገር ብለው ከመንፈስ ቅዱስ ዘንድ መልእክቱን ለሚቀበለ ሰው በቀጥታ የሚመጡ ናቸው። በነገራችን ላይ ትንቢቶች ይህን ነገር መመርመር አለብን። የሆነ ሰው ተነስቶ እነዚህ ዓመት እንዲሆናል ብሎ ስላለያ ነገር ስለተከሰተ ከእግዚአብሔር ነው ልንል አንችልም። ልንመረምር ይገባል። በአዲስ ኪዳንም አንዳንዴ ክርስቲያን የትንቢት ቃል ከእግዚአብሔር ዘንድ የመቀበል ምርትና ችሎታ ያለው ይመስላል። የሐዋርያት ሥራ ላይ ብናይ የሐዋርያት ሥራ ምዕራፍ ሁለት ቁጥር 16-18 ማለት ነው። ብዙ ሰዎች በዚህ ታለላሉ ማለት ነው እና ይህንንም ዝግጅት ምልላችሁ ነው እየፈለኩኝ ያለሁት እነ ባባ ቫንጋና ኖስትራዳመስ ወይም ደግሞ ሲምፕሰን ይህንም ብለዋልና እና ባሉት ጊዜ ተከሰተ ብለን እኛ መረጃውን ወደ እናንተ በምናደርስ ሰዓት ይሄ ነገር ትክክለኛ ከእግዚአብሔር የመጣ ትንቢት ነው ወይስ ደግሞ እነሱ በራሳቸው ያቀዱት ነው? ይሄ ከመንፈስ ቅዱስ ነው ወይንስ ደግሞ ራሱ ሰይጣን ሰዎችን ሊያጠምድበት የሚፈልገው ልብሰ ስጋ በሆኑ ሰዎች የሚያጠምድበት ነው ብላችሁ ልትመረምሩ ይገባል። መረጃውን እንደ መረጃ ነው እኛ ለእናንተ የምናደርሰው እንጂ እነዚህን ሰዎች እንድታምኑ ወይ እነሱ ያሉትን ነገር እንድትከተሉ አይደለም። ያሉት ይሆናሉ፣ አዎ ይሆናል፣ 85 በመቶ፣ ግማሹ እስከ ዘጠና ይሄዳል። አሁን የእነ ባባ ፋንጋ ኖስትራዳመስ ወይም ደግሞ ይሄ ዘ ሲምፕሰን የተሰኘው አካላቶች እነዚህ አካላቶች ማለት ናቸው እና የሚሉት ነገር በጣም በሚገርም ሁኔታ ዘመናትን አሻግረው የሚያዩት ነገር ያ ነገር ገና ሳይጠነሰስ ሳይንሳዊ የምንላቸው ቴክኖሎጂዊ የምንላቸው ነገሮች ራሱ ገና ሳይጠነሰሱ ቀድመው የተነበዩ እናም ደግሞ የሆኑ ነገሮች አሉ። እነዚህ ነገሮች መንፈሳዊ ሊቃኙ ይገባል ባይነኝ እኔ። ስለዚህ እኛ መረጃውን እንደ መረጃ ነው ለእናንተ የምናደርሰው ልብ ልትሉት ይገባል ብዬ ነው። አሁን ታዲያ ስናይ ዘ ሲምፕሰን የፖፕ ፍራንሲስን ሞት እውነት ተንቦ ያለው ወደሚለው ነው የምንመጣው። ብዙ ፌክ የሆኑ ኒውሶች ስላሉ ማለት ነው እና ፖፕ ፍራንሲስ በተለይ አሁን ላይ በት ደረጃ ስጋት ላይ ስላሉ እንደውም አብዛኞቹን ለምን እንደሆነ አለቀሜ ዜን ያህል የሚደባብቁት አሁን ቫቲካን ኒውስ ራሱ ከትንሽ አሁን ሁለት ደቂቃ አንብባችሁ ስትመለሱ ምንድነው የሚለው? ዊልቸራቸው ላይ ቁጭ ብለው ቁርስ እየበሉ ነው ይላል። ከዛ ደግሞ ኦክስጅናቸው እንደዚህ ሆኗል፣ ሊሞቱ ነው፣ ሞተዋል እያለ ወደላይ ወደታች የሚል በየደቂቃ ልዩነት ነው የተለያዩ መረጃዎችን የሚያወጣው። ና ሰውየው የሆኖ ሆኖ ኮማ ውስጥ ነው ያሉት፣ ራሳቸውን እንደማያውቁ ነው እየተነገረ ያለው። ና ይሄ ነገር መነገር ከጀመረበት ጊዜ ጀምሮ ከፍተኛ የሆነ የሚዲያ ሽፋን አግኝቷል ማለት ነው። እና ከዚህም ባለፈ እኚህ ጳጳስ በ2025 እንደሚሞቱ የገመቱ ወይ ደግሞ ፕሪዲክት ያደረጉ እንደነ ሲምፕሰን አይነት ፊልሞች ተነስተዋል። እና ሲምፕሰኖች እንግዲህ በኢቫንጀሊካ ቤተክርስቲያን የፖፕ ፍራንሲ ሲስን ሬሳ የከበቡ ካርዲናሎች እየሄዱ ይታያል፣ አንድ ሲን ላይ ማለት ነው። እና ፊልሙ ላይ ሰበር ወይ ደግሞ ብሬኪንግ ኒውስ ሲነገር ይታያል። ያን ብሬኪንግ ኒውስ እንግዲህ በዓለም ዜና አማካኝነት በዓለም የዜና አውታር አማካኝነት ሲሰማ ይታያል። ከዛም በኋላ እዚህ ዜና በኋላ በቅዱስ ባሲሊስ በጴጥሮስ አደባባይ በርካታ ሕዝብ ይሰበሰባሉ፣ ይህንን አስከሬን ሽኝት ለማድረግ ማለት ነው። እና ለቀብሩ የተሰበሰቡ ሰዎች ደግሞ ግማሹ ሻማ ይዞ ይታያል፣ ግማሹ ደግሞ በጽሞና የሚጸልዩ ሆነው ነው ፊልሙ ላይ የሚታዩት ማለት ማለት ነው እና እዚህ ጋ አንድ በጣም ትኩረትን የሚስብ ነገር አለ። በዚህ ሲን ውስጥ ሲምፕሰን ሊነግረን የፈለገው ጳጳሱ ተተኪ እንደሌላቸው ነው። ለምንድን ነው ቀጣዩ ሲን ከዚህ ከጸሎቱና ከሻማው በኋላ ሊዛ መረጃውን በደንብ ለማወቅ በጉጉት ወደ ቤተ መጽሐፍት ውስጥ ገብታ ያሳያል። ይሄም ብቻ አይደለም፣ ከሳቸው በፊት ስለነበሩት ሊቀ ጳጳስ እንደምታጣራ ፊልሙ ይነግረናል። እና ይህች ካራክተር በቤተ መጽሐፍት ውስጥ አስፈሪ የሆነ ርዕስን የያዘ አንድ የጥንታዊ የሆነ መጽሐፍን ስታገኝ ይታያል። እና ከዛ በኋላ በፊልሙ ላይ እንደገና የጭስ መውጫ ዳርቻ ጉድጓድ ይታያል። ከጉድጓዱ አፍ ደግሞ በጣም የሚያስፈራ የጠቆረ ጭስ ሲወጣ ይታያል። ስለዚህ አሁን አብዛኞች እያሉ ያሉት በዚህ ሲን ሲምፕሰን ሊነግረን የፈለገው ጳጳሱ ተተኪ እንደሌላቸው ነው እና ይህኒ በጣም ያስገርመኝ ነገር ደግሞ ምንድን ነው ኖስትራዳመስ ትንቢት ብሎ ስለሳቸው 2025 እንደሚሞቱ ትንቢት ብሎ የተናገረው እና ከሳቸው በኋላ ደግሞ የሚመጣው ከሳቸው በኋላ ደግሞ የሚነሳው አንቲክራይስት እንደሆነ ተናግሯል። በጣም የሚገርም አሁን ሁን እዚጋ ከሳቸው በኋላ እንግዲህ እሳቸውን ሊተካ የሚችል ሰው ወይ ከዚህ በኋላ ጳጳስ ቢመጣ የሆነ ነገር ነው። ምልክት ሊሰጡ የሚችሉ ከምስራቅ፣ ከምዕራብ፣ ከሰሜን ወይ ከሆነ ቦታ ላይ አንድ ሰው አንግሶ ይታይ ነበር። ምናልባት እንግዲህ ሲምፕሰን እንዳካሄዱ ከሆነ ግን ያንን ጥቁር ጭስ ሲወጣ ነው የሚያሳየው። ያ ማለት ምን ማለት ነው? ሲምፕሰን ሊነግረን የፈለገው ጳጳሱ ተተኪ እንደሌላቸው ማሳያ ነው ብለዋል። ኖስትራዳመስ ደግሞ ምን ብሏል? ከዚህ በኋላ አንታይ ክራይስት እንደሚነሳ ከሳቸው በኋላ ነው እየተናገረ የነበረው። መጀመሪያ እስኪ ጥርጣሬዎችን እናንሳ። ውድ ቤተሰቦቻችን ከላይ እንዳልኳቸው ትንቢት ዝም ብሎ አንድ ሰው እኔ ብቁ ነኝ ስላለ የሚነገር ነገር አይደለም። ለምሳሌ ይህ ሰው ታሪክ ተመራማሪዎችና ምሁራን አንዳንድ ጥርጣሬ አላቸው። የኖስትራዳመስ ትንበያ አንደኛ ነገር ግልጽ ያልሆነና ለብዙ ትርጓሚዎች ክፍት የሆነ ነው። ማንም ሰው መጥቶ ያንን እሱ የጻፈውን በግጥም መልክ ያስቀምጠውን ነገር እንደፈለገ የተረጉመዋን የሚል ማለት ነው። ሌላ የእሱ ጽሁፎች የተጻፉት በብሉይ ፈረንሳይኛ ነው። ይሄም የትርጉም ልዩነቶችን ያመጣል። ሶስተኛው እኔ በጣም ሁሌ የሚገርመኝ ለምንድን ነው ነገሮች ከተከሰቱ በኋላ ይሄ ነገር የሚወጣው? የሆነ ነገር ከፈነዳ በኋላ ለምንድን ነው እሱ እኮ እንዲህ ብሎ ነበር የሚባለው? ቀድሞ ለምን እነዚህን ታሪኮች አናቃቸውም? ነው ተፈጽሟል የሚባሉ ትንቢቶች ለምን ቀድመን ይሄ ነገር በደንብ ተጋድኖ ለምንድን ነው የማይነገረው ብዬም አስባለሁኝ። እና ልክ የሆነ ነገር ሲከሰት እሱ እኮ እንዲህ ብሎ ነበረ ወደ ማለቱ ለምንድን ነው የሚያዘነብለው? ካቶሊክ ቤተክርስቲያን ደግሞ ሊቀ ሊቀጳጳስን የመምረጥ የተዋቀረ ስርዓት አላት። ለምሳሌ አሁን ተተኪው ከትንቢታዊነት ይልቅ ወደ እውነት ያዘነበለ ነው የሚሆነው። ምክንያቱም የምርም ይህንን ትንቢት የሚያምኑ ካሉ ምናልባትም እንግዲህ የጨለማው ኃይላት ለእነሱ እንደሚመቻቸው አድርገው ይቀርጾታል ማለት ነው። እርግጥና ኖስትራዳመስ ጽፎታል፣ አዎ ጽፎታል። ግን እነሱ በሚፈልጉት መልክ በሚፈልጉት ቅርጽ ነው ወይም የሚተረጉሙት ነው እና ነገር ግን ይሄ ሰውዬ በጣም አሁን ትችት ቢኖርበትም ትንቢቱ ላይ ለምሳሌ ብንመለከት በጣም የዓለማችንን ቅርጽ ቀየሩ የሚባሉ ታላላቅ የሆኑ ትንቢቶችን ከንብዋል። ለምሳሌ የለንደን መሳተፍ በ1666 የናፖሊዮ ቦርፓርትን መነሳት፣ የአዶልፍ ሂትለርን አምባገነንነት፣ የጆን ኤፍ ኬኔዲን ግድያ፣ የ91 የሽብር ጥቃትን፣ ኮቪድ-19 ወረርሽኝን በጣም በሚገርም ሁኔታ ባለው ጊዜ ተከስተዋል። እነዚህ ነገሮች ማለት ነው። እና አሁንም ታዲያ የፖፕ ፍራንሲስን ሞት ተንብዋል ብለው እንደዚህ እየተራገበ ያለው የዚህን ያህል ስለሚያምኑት ነው። በጊዜው እንደዚህ ሆኗል የሚሉ ና፣ በሁለት በኩል የተከፈሉ ነው። አንዱ በጣም ጥርጣሬ ያለው ነው። ከላይ በዝርዝር እንዳስረዳኋችሁ ማለት ነው። ክፍት ስለሆነ ለማንም ማንም እንደፈ እንደፈለገ ነው የሚተረጉመው ይላሉ። ብዙ አሻሚ ነገሮች አሉ ማለት ነው እና አሁንም ሲምሰንም ይሄ ሰውዬም እንግዲህ የፖፕ ፍራንሲስን ሞት ተንብይዋል የሚል መረጃ ነው ያለው ማለት ነው። እና ለብዙ መቶ ዘመናት በተለምዶ ኖስትራዳመስ በመባል ነው የሚታወቀው ይሄ ፈረንሳዊ ኮከብ ቆጣሪና ባለራእይ ማለት ነው። ሚሼል ኖስትራዳመስ በነገራችን ላይ እሱን የትንቢተኛ ነኝ እንደዚህ ተገልጾ ምናምን አይልም። ታሪኩን እንዳነበኩት ከሆነ ማለት ነው እሱ አይልም ይሄንን ነገር እንደውም እንዲባልም አይፈልግም። ሚዛን ያህል ይመስለኛል ካነበኩት ታሪክ አንጻር ትንቢተኛ ብሎ አይደለም ያንን ነገር የሚያደርገው ራሱን በጣም በዚህ ጉዳይ ላይ ማሳወቅ የሚፈልግ ሰው እንዳልሆነ ነው ታሪኩን ያነበኩት። እና ብዙዎች ሌትስ ፕሮስፔት በተባለው መጽሐፍ ላይ የጻፈውን ሚስጥራዊ ጥቅሶቹን ነው የሚያነሱት። የለንደኑ ታላቅ እሳት፣ የና አዶልፍ ሂትለር፣ የመስከረም አስራ አንዱ ጥቃት፣ የኮቪድ-19 ወረርሽኝን የዓለም ክስተቶችን ተንብዋል ብለው ያምናሉ። እና ኖስትራዳመስ እንግዲህ የጳጳሱን ፍራንሲስ ጤንነትም እያሽቆለቆለ የተተኪው መነሳትም ማን ይሆን የሚተካው የሚለውን ነገር ሲነሳ ይሄ ነገር እንደገና ተንብዮ ነበር የሚለው ነገር ይፋ ሆነ። ማለት ነው እንግዲህ፣ እሳቸው ሰማንያ ስምንት ዓመታቸው ነው ረሳ ሊቃነ ጳጳሳ ፍራንሲስ ለከባድ የጤና ችግር አጋጥሟቸዋል። ያው ከላይ እንዳልኳቸው በቀደም ነግረናቸው ነበረ፣ በሳምባ ችግር እንደሆነ የተሰቃዩ ያሉት ይህ ከልጅነታቸው ከሃያ አንድ ዓመታቸው ጀምሮ የመጣ ነገር ነው። አሁን ደግሞ ከድሜ ጋርም ተይዞ የኩላሊት ጥረት አለ። በአስጊ ሁኔታ ላይ እንደሚገኙ የቫቲካን ኒውሶችን ጨምሮ በጣም ብዙዎች ነው ዘገባውን እያወጡት ያሉት ሰሞኑን። እና ጤንነቱ እያሽቆለቆለ መምጣቱ ታዲያ የካቶሊክ ቤተክርስቲያን ወደፊት አመራር ማን ሊሆን ይችላል የሚል ግምት አስነስቷልና እሱ ግን ምንድን ያለው አሮጌ ጳጳስ ሞትና ስለ አዲስ መሪ መነሳት የሚጠቅሰው ኖስትራዳመስ ማለት ነው። ስለ ትክክለኛነታቸው ስለ አተረጓጎማቸው ክርክር ቢያስነሳም እሱ ግን ትንቢቱን ጽፎታል ነው እየተባለ ያለው እና ኖስትራዳመስ እንዳለው የሮማ ተወላጅ ምትክ እንደሚመረጥ ነው የተናገረው እና ጥቁር እንደሚሆን ተናግረዋል። በጣም በሚገርም ሁኔታ ደግሞ ከዛ ያ ጥቁር ጭስና ይህንን እኔ አገናኝቸዋለሁኝ ማለት ነው እና እንደገና ደግሞ ያኛው እየተተረጎመው ለምሳሌ ትናንትና ራሱ በጣም መረጃዎች ሲወጡ ነበረ ከዚህ በኋላ ከፍራንሲስ በኋላ ቤተክርስቲያኒቷን የሚያስተዳደር ወይ ደግሞ ብቁ የሚሆን ሰው አይኖርም ማለት ነው ወይ እየተባለ ሲነሳ ነበረና፣ ከዛ ሲምፕሰን ያን ጥቁር ጭስ ከጉድጓዱ ሲወጣ ያሳየው ከዚህ በኋላ በቅድስት ሮማ ቤተክርስቲያን ለመጨረሻ ጊዜ ሚነግስ አይኖርም ብለው ነው ብዙዎች እየተረጎሙት ያሉት። ኖስትራዳመስ ግን እያለ ያለው በቅድስት ሮማ ቤተክርስቲያን መጨረሻ ላይ በጎቹን በብዙ መከራ ውስጥ የሚመራ ሮማዊ ጴጥሮስ ይመጣል። እናም እነዚህ ነገሮች ሲያበቁ ደግሞ የሰባት ኮረብቶች ከተማ ትጠፋለች። እናም አስፈሪው ዳኛ በህዝቡ ላይ ይፈርዳል። ይሄም መጨረሻው ይሆናል ነው ያለው። ይሄ ማለት ምንድነው? ግምቶቹ የሚያሳዩት ቀጣዩ ጳጳስ አንታይክራይስት እንደሚሆን ነው እየተናገረው ማለት ነው ይሄ ሰውዬ እና እንግዲህ መረጃዎች በዚህ መልኩ ነው እየተናፈሱ ያሉት። ወደ ቤተሰቦቻችን እናንተ በዚህ ርዕስ ላይ ያላችሁን ሀሳብ አስተያየት ብትነግሩን ደስ ይለናል። ከመረጃው ጋር አብራችሁን ስለነበራችሁ እግዚአብሔር ይስጥልን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።